ሁለንተና ዊ ልማትን ለማረጋገጥ አምራሩ በቁርጠኝነት ሊሰራ ይገባል ሲሉ የኦሮሚያ ክልል የመንግስት የስራ ኃላፊዎች ተናገሩ። ኃላፊዎቹ ይህንን ያሉት በትናንትናው ዕለት በአዳማ ከተማ መካሄድ የጀመረው የክልሉ መንግስትና ብልጽግና ፓርቲ ግምገማ መድረክ ነው። መድረኩ ዛሬም ቀጥሏል። ባልደረባችን ሚልኪያስ አዱኛ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ ይገኛል። ሚልኪያስ እንደምን አለ? መረጃዎችን መቀጠል ትችላለን አመሰግናለሁኝ። አስማራ እንደምን ውለሃል? እንግዲህ በትላንትናው ዕለት የጀመረው የኦሮሚያ ክልል መንግስት የ2018 የሶስት ወር የስራ አፈጻጸም እንዲሁም ደግሞ የኦሮሚያ ብልጽግና ቢሮ የሶስት ወር የዚሁ አመት ማለት ነው የሶስት ወር የስራ አፈጻጸም ግምገማ እንግዲህ አሁንም እንደቀጠለ ነው። ዋና ትኩረቱን ያደረገው በዛሬው ዕለት ደግሞ በትላንትናው ዕለት ከሰዓት በተለይ የጀመረው በዚህ በነዚህ በዚህ የመጀመሪያ ሩብ አመት ከተገኙ ስኬቶች ባሻ የተስተዋሉ ክፍተቶች ምንድን ናቸው? የእነዚህ ክፍተቶች መነሻ ወይም መንስኤ እና የመፍትሄ አቅጣጫዎቹ ደግሞ ምን መሆን አለባቸው? የሚል ጥልቅ ውይይትን ማድረግን ጀምሮ ነበር። ትላንትና በተለያዩ አደረጃጀቶች ተከፋፍሎ ማለት ነው ከከተሞች እንደ የስራ ዘርፋቸው፣ እንዲሁም ወረዳዎች እንደ የስራ ዘርፋቸው ተከፋፍሎ ጥልቅ ውይይትን እያደረጉ ነው የሚገኙት። በትላንትናው እለት ከሰዓት የጀመረው እንግዲህ በዛሬው እለትም እንደቀጠለ ነው። በዋናነት እንግዲህ ከተነሱት ወይም ጥልቅ ውይይት እየተደረገባቸው ከሚገኙ ነገሮች ውስጥ አንዱ የከተሞችን ልማት የከተሞችን እድገት ማፋጠን አጠናክሮ ማስቀጠል የሚሉት በዋናነት የሚጠቀሱ ናቸው። እንግዲህ እንደሚታወቀው በአጠቃላይ የክልሉ ከተሞች በተለያዩ የኮሪደር ልማት ስራዎች እንዲሁም በተለያዩ የከተሞችን ልማት ሊያሳድጉ የሚችሉ የህብረተሰቡን ተጠቃሚነት ሊያሳድጉ የሚችሉ የኢኮኖሚን እድገት ሊያሳድጉ የሚችሉ ስራዎች እየተሰሩ ነው የሚገኙት። ግን ነገር ግን በነዚህ ይህንን በተፈለገው ልክ ለማሳደግ ወይም ለማፋጠን የኢኮኖሚ ተጠቃሚነትን ለማረጋገጥ ምን መደረግ አለበት? የተስተዋሉ ድክመቶችስ ምንድን ናቸው? የሚሉት ጥልቅ ውይይት እየተደረገባቸው የሚገኙ ሀሳቦች ስለመሆናቸው እንግዲህ ያገኘናቸው መረጃዎች እያመለክታሉ። ከዚህም ባሻገር ደግሞ ለአብነትን ለመጥቀስ የሚቻለው የገቢ አሰባሰብን ብንመለከት በአጠቃላይ ባለፉት በነዚህ ሶስት ወራት ውስጥ ከታቀደ ወደ ዘጠና ሰባት በመቶ የሚሆን ገቢ ማሰባሰብ ተችሏል እንደ ክልል። ነገር ግን የክልሉን የገቢ ማሰባሰብ አቅም ሲመለከት ከዚህ በላይ ማሰባሰብ የሚቻልበት ሁኔታ ስላለም ይህንን እንዴት አጠናክሮ ማስቀጠል ይቻላል፣ በክልሉ እየተገኘ የሚገኘውን ይህንን የሰላምና ጸጥታን እንዲጸና ማድረግ አጠናክሮ ማስቀጠል የህብረተሰቡን ሁለንተናዊ ተሳትፎን ለማሳደግ ምን መደረግ አለበት የሚለው በትልቁ ትኩረት ተሰጥቶት ውይይት እየተደረገበት የሚገኘው ነው ማለት ነው። በዋናነት እንግዲህ ሁሉም የስራ ኃላፊዎች በየዘርፉ ያሉ የስራ ኃላፊዎች በተመደቡበት በቡድን በቡድን ማለት ነው አሁን ውይይት እያደረጉ በሚገኙበት ሀሳቦችን እየተለዋወጡ ሚገኙት በተለይም ዘላቂ መፍትሄን ለማስቀመጥና የሚፈለገውን ሁለንተናዊ ብልጽግና ለማረጋገጥ ሀሳቦችን እየተለዋወጡና የመፍትሄ አቅጣጫዎች የሚቀመጡበትን ሁኔታ ለመፍጠር ውይይቱ እንደቀጠለ ነው ማለት ነው። እንግዲህ በአጠቃላይ የትላንትና ከትላንትና ከሰዓት ላይ የጀመረው ይህ ጥልቅ ውይይት እንግዲህ አሁንም እንደቀጠለ ነው ማለት ነው። በተለይም ኢኮኖሚያዊ እድገትን በክልሉ የኢኮኖሚ ከኢኮኖሚ ጥገኝነት ለመላቀቅ እንደ ሀገር የሚሰሩ ስራዎች አሉና ክልሉ ይህንን በተፈለገው ልክ ለማሳካት በትክክል ምንድነው ነው መደረግ ያለበት ያለውን የተፈጥሮና የሰው ሀብትን በአግባቡ ጥቅም ላይ ለማዋል ምን መደረግ አለበት የሚሉት በጥልቅ ትልቅ ትኩረት የተሰጣቸው ናቸው ማለት ነው። ከዚህም ባሻገር ደግሞ ሌላው ምንድነው ክልሉ እንግዲህ በቅርቡም በአዲስ መልክ ቀበሌዎችን ማደራጀቱ ይታወቃልና ትልቅ ሀገረ መንግስትን ለመገንባት ወይም ደግሞ የክልሉ መንግስት ጠንካራ ለማድረግ ከታች ያለውን አመራር ማጠናከር ያስፈልጋልና እዚህ ላይ ትኩረት ሊሰጥ እንደሚገባ ነው እንግዲህ እየተነሳ የሚ የሚገኘው በተለይም ከላይ ያለው አመራር ለታችኛው ትልቅ ድጋፍን እያደረገ ቢገኝም ከከተሞች ከተሞች ከቀበሌ ቀበሌ ከወረዳ ወረዳ የተለያዩ አይነት እድገቶች ስላሉ ይሄንን ተመጣጣኝ ለማድረግ ምን መደረግ አለበት የሚለው ሰፊ ውይይት እየተደረገበት የሚገኝ ነው ማለት ነው። ይህ ጥልቅ ውይይት እንግዲህ አሁንም እንደቀጠለ ነው። በስተመጨረሻም ከጥልቅ ውይይት በኋላ አጠቃላይ የጋራ የመፍትሄ አቅጣጫዎች ዘላቂ የመፍትሄ አቅጣጫዎች ይቀመጣሉ ተብሎ ነው የሚጠበቀው። በግማሽ ቀን እንግዲህ የነበሩ መረጃዎች ደግሞ ይህንን ይመስሉ ነበረ። አመሰግናለሁ። አስማራ ሚልኪያስ አዱኛ ካዳማ አላድረስከን ዘገባ እናመሰግናለን። ጥሩ ጊዜ ይሁንልን።